አንድ አባታችን ወይም ወንድማችን የክርስትና እምነት ተከታይ ቢሆንም ነገር ግን ወሎዬነት በሚለው አይነት ሀሳብ ጓደኞቹን ወንድሞቹን አጠቃላይ ቤተሰቦቹን እያስፈጠረ ነው የምናገኘውና እስኪ ጓደኞቹ ጋር እንደዚህ ደግሞ አብሮ አደጎቹ ጋር መልካም ቆይታ እንደሆነላችሁ እመኛለሁ። አየ ሰላም አለይኩም፣ እንኳን ሰላም ተገናኘን። እንግዲህ ያው በአመቱ የዛሬ አመት ከዚህ ተገናኝተን ይህን ፕሮግራም ሰርተናል እና አላህ ፈቅዶ ደግሞ ዛሬም በድጋሚ ተገናኝተናል። እንኳን አደረሳችሁ። በመጀመሪያ ማሻአላህ ትኝ ታውቁታላችሁ መኮነን ዘውዴ ይባላል። በተለይ ያው የወሎዬነት ተምሳሌት ነውና ወሎዬነት እንግዲህ በሃይማኖት አይበገርም። በእንደዚህ አይነት ሁኔታ ጓደኞቹን ወንድሞቹን ነው እንግዲህ ይዞ ያገኘሁትና እንደውም ምንትላላችሁ ወንድማችንን በምን አይነት ቃላት ነው የምትገልጹት?

ፕሮግራማችን እንደቀጠለ ነው። ስለዚህ እንግዲህ ሸርቁ እስኪ ደግሞ ያው እድሉን እንስጥና አባታችንን መኮንን ዘውዴን እንዴት ይገልጹታል? እንደው መኮንን ዘውዴ ያው ወንድማችን በየአመቱ ነው ይሄ ወዳጅነቱን ወንድማዊነቱን፣ የክርስትና ሃይማኖት ተከታይ ሙስሊሞች ወንድሞቹን ፍቅሩን እየገለጸልን በየአመቱ እያስፈጠረን ተሰባስበን ልክ አመቱን እያከበርን ያለን። ይህ ደግሞ የወሎየዎቹ የወቱ ይሄ ማህበራዊ ህይወታችን እሴታችንም ስለሆነ ይሄ ምንጊዜም ከሱ ከኛ ጋር ተለይ ከሙስሊሞች ተለይቶ አይቀርም። በበጎ አድራጎነቱም በተለያየ በችግርም ወቅት በደስታም በክፉም ከሙስሊሞች ተለይቶ አያውቅም። ወንድና ፍቅሩን እየገለጸልን ነው። እጅግ በጣም እናመሰግናለን። በጣም ጥሩ ሰው በጣም ውስጥ ለመግለጥ የከብዳን ክርስቲያኑም ሲደግስ ሙስሊሙንም ሲደግስ ሰርግ ቢይዝ እስላሙ እንግዲህ በዚህን ሰዓት ተገናኝተን ነበርና ዛሬም በድጋሚ ተገናኝተናል። የተገናኘንበት ምክንያት ይታወቃል። አባታችን መኮንን ዘውዴ ነው ያሰባሰበንና እስኪ እንደው እንደት ትገልጸዋለህ መኮንን? ወጣቱ ደግሞ በዚያ የወጣቱ ጅማ ደግሞ ያው ለብቻው እንደዚህ ቦታ ይዟል ማለት ነው። የወንድማችን ቤት በእንደዚህ አይነት ሁኔታ በጣም ብዙ ሰው ነው እየመጣ ያለው፣ የምታየው ነው ማለት ነው። እንግዲህ በየአመቱ የተለመደ ፕሮግራም ነው። ምንም እንኳን ሰውየው የክርስትና እምነት ተከታይ ቢሆንም ወሎዬነ በሚለው ባህሪያችን በየአመቱ በእንደዚህ አይነት ፕሮግራም እያስተናገደ፣ በተለይ ጓደኞቹን፣ አብሮ አደጎቹን፣ አጠቃላይ የሙስሊሙ ማህበረሰብ በእንደዚህ አይነት ሁኔታ በአመት አንዴ ያስፈጥራል እና እጅግ በጣም የሚገርም ለሌላውም ተምሳሌት የሚሆን ሰው ነው እና ይህም ፕሮግራም እንድንሰራ ያነሳሳን ደግሞ ለሌሎች ማስተማሪያ ይሆናል አይነት መልካም ነገር መስራት እጅግ በጣም ያስመሰግናል። በቃ። በፍቅር ነው ወደ እሱ። ስለዚህ ይሄ ደግሞ ለወሎ፣ በተለይ ደግሞ አጠቃላይ በሃይማኖት በኩል ያለውን መልካም ግንኙነት እንዲፈጠር ከአንተ ተምሳሌ መውሰድ ይቻላል። አዎ፣ መውሰድ ይችላል። አዎ፣ በጣም እናመሰግናለን። ረዝም እርሜ እንግዲህ ኑርልን ከዲናጋ ማሻአላ አንላይ የሚለው መስፈርት ማሻአላህ አንለያይም ነው መጨረሻው። በጣም እናመሰግናል። ዛሬ የምታዩትኝ በእንደዚህ አይነት ሁኔታ አባታችን፣ ወንድማችን መኮንን ዘውዴ እንግዲህ የእስልምና እምነት ተከታዮችን በእንደዚህ አይነት ሁኔታ እሱ የክርስትና እምነት ተከታይ ቢሆንም ጓደኞቹን እንደዚህ አዘገጃጅቶ አሁን ላይ ያው የፊትራ ፕሮግራም አዘጋጅቷልና በምታዩት መልኩ በጣም የሚገርም ሁኔታ ነው። ከዚህም በፊት በጣም የተለመደ ሁሌም የሚያደርገው ነገር ነውና በጣም ብዙ አመታት ሆነው ወሎዬ ስትሆን እንግዲህ በእንደዚህ አይነት ሁኔታ ነው። ያው ጓደኞቹም ቤተሰቦቹም በዚህ መልኩ ነው። እንግዲህ እንደነገርኳችሁ ያው የክርስትና እምነት ተከታይ ቢሆንም ወሎዬነት በእንደዚህ አይነት ሁኔታ ሳለሚገለጽ እንደዚህ አድርጎ በየአመቱ ሁሌም እንደዚህ እያደረገ ማለት ነው። ሙስሊም ያስፈትራል ማለት ነው። እጅግ በጣም የሚገርምና ደስ የሚል ሁኔታ ነው።

በጣም የሚያምር ነው። በነገራችን ላይ ይሁኑ እራሱ። ማሻ አላህ እንግዲህ የምታዩቸው ወጣቶች በጣም ቆንጆ ነው። በጥሩ ቦታ ጥሩ ነገር ያገኘው እዚህ በያመቱ የሚደረግ ፊጥራ ነው። ጥሩ ጥሩ እኔ በያመቱ ይሳተፋል እና ደስ አባታችን መኮንን ዘውዴ ለሌላው ለወሎ በምን አይነት ተምሳሌት እናደርገዋለን። አቶ ቡነ ወሌ ኢሳም ክርስቲያን ነው ወንድ ሳይለኝ የሙስሊምና ሃይማኖቱ እያከበረ በያመቱ እንደዚህ አይነት ፕሮግራም ያደርጋል። ለሌላው ማርያም የሚሆን ሰው ነው

አንታው እስኪ ማሻላህ ማሻላህ ማሻላህ! የሚገርም ነው፣ የሚገርም ነው፣ የሚገርም ነው። ሰዎቹ እየበሉ የሚገርም ነው። በእናትህ ማሻላህ! እየተበላ ነው አይደለ? እንዲናበራላችሁ ብለህ ነው ሰዎቹ